ከእግዚአብሔር ጋራ ተጣልታችሁ በራችሁ የተዘጋባችሁ ሰዎች ማት ናቸው። ከሰዎች ጋር ትጋጫለ፣ ከእግዚአብሔር ጋር አስታርቃለ። ኤልያስ ሰማይ ዘግቶ ከንጉሱ ጋር ተጋጭቶ ከስጋ ለባስ ጋር ተጋጭቶ ከሁኔታ ጋር ተጋጭቶ ከእግዚአብሔር ጋር ተስማምቶ ጫካ ውስጥ ቁጭ ብለው ቁርጥ ይበላል። ያው ከእግዚአብሔር ጋራ የሚስማሙ ሰዎች የጨለማ ዘመን ብርሃን ያያሉ። ከእግዚአብሔር ጋር የሚስማሙ ሰዎች የሞት ዘመን በህይወት ይኖራሉ። ሰው ካከበረ ሰው ያዋርደዋል። ሰው ለናንተ ከጨበጨበ ምንም አያሻግራችሁ። ዛሬ እኔ እናንተ ላይ የሚናገረው ኢየሱስ ከተማሩ በላይ ያደርጋል። ሌላ ፒኤችዲ፣ ማስተር ዲግሪ የተማረ ሰው ያለው ጫካ ውስጥ ክፍት የጠበቀ ያለ ሰውዬ አንስቶ ንጉስ ያደርጋል። ጉዳዩ አለ ትምህርት ጋር ሳይሆን ቅባት ጋር ነው። የናንተ በረከት፣ የናንተ ጸጋ፣ የናንተ ኢኮኖሚ፣ የናንተ ቅባት እንደዚህ እንደ ስልክ አብረዋል። ይኸው በርቶላችኋል። ልክ የእግዚአብሔር ጸጋ በእናንተ ላይ ሲመጣ የምትፈልጋችሁ ነገር ኦን፣ የማትፈልጉ ነገር ኦፍ፣ የምትፈልጉ ነገር ኦን፣ የማትፈልጉ ነገር ኦፍ። ዛሬ ቅዳሜ የሚያካፍለው የእግዚአብሔር ቃል የጨለማ ዘመን አልፏል የሚል ነው። የእግዚአብሔር ቃል ራይም ራፍ እንደዚህ ስራዬን አውቀዋለሁ እላለሁ እንደርሳን ሚ ሥራ ምን አደርጋለሁ አውቃለሁ። ስለዚህ ባንተ ፊት ላይ የተከፈተ በር ሰጥቼዋለሁ። ማንም ሊዘጋ ሻባ ያ ራሴ ወረኛ ማይዘጋ በር አለ። ስብሰባ ማይዘጋ በር አለ። የወንበደ ስብስብ ማይዘጋ በር አለ። ሞርታኞች ማይዘጉ በር አለ። ጎን ያለ ሰው ነካር ግና ለካወራኛ ማይዘጋ በር ያለ ብሎ ነገሩ ስብሰባ ማይዘጋ በር ያለ ብሎት እሱ በር ራሱ ብሎት የቅባት ዓለም ነው ብሎት የቅባት ዓለም ከሺ ነው ኢሌላ አለ። በኢየሱስም እናንተ ላይ ይውደቅ፣ በኢየሱስም ይውደቅ። አንድ አንድ በር ፓስተር ይዘጋል። አንድ አንድ በር ቀበሌ ይዘጋል። አንድ አንድ በር ባለሀብት ይዘጋል። አንድ አንድ በር አመጻ ጎደኛ ይዘጋል። እሱ ግን የምከፍተው በር ሰው አይዘጋም። ሻባራ ሴታ ባካይ እሱ የከፈተ በር ነገሮች አይዘጉም። እሱ የከፈተ በር ሁኔታ አይዘጋም። ስራዬ ያውቃል፣ አገልግሎት ያውቃል፣ ኑሮዬ ያውቃል፣ ቤተሰቦቼ ያውቃል፣ መንገዴ ያውቃል፣ ማውጣትና መግባቴ ያውቃል። ስለዚህ የተከፈተ በር ሰጥቶልኛል ማንም ሊዘጋ አይችልም። ይሁን ስሙ። ጨለማ ሲያልፍ ሁሉ ሰዎች ፊት ይበራል። በኑሮ ላይ አይጨለምም በሉት። በዘመን ላይ አይጨለምም በሉት። ይሄ ምልክት የኔ ነው ብሎ የምሰማ ሰው መልአክ ቤታችሁ ይገባ። ምክንያቱ ጨለማ የሌለብ ሰው በሄደበት ቦታ ላይ አድራሻ ይታወቃል። መኪናው ይታወቃል። ታርጋ ይታወቃል ልብሱ ይታወቃል። ዛሬ ወደ አደባባይ የሚያስወጣ ቅባት ያገኝ። ወደ አደባባይ የሚያስወጣ ቅባት ያገኝ። በህይወታችሁ ላይ ጨለማ የሌለበት ሰው እሱ መንገድ ሲያልፍ የእሱ ጠረንና የእሱ ሽቶ ይታወቃል። ምክንያቱም አብሮ ያለው ገዢ መንፈስ ነው። አብሮ ያለው የሚያሻግር መንፈስ ነው። አብሮ ያለው የተከበረ መንፈስ ነው። እስኪ ነካርጊና የተከበረ መንፈስ ታጠቀ አትዋርድም ብሎ ነግ በሄርክበት መንገድ ሁሉ ትከበራለህ። በወጣበት መንገድ ሁሉ ትከበራለህ። አንተ የነኩ ሰዎችም ይከበራሉ። አንተ ጋር የመጡ ሰዎችም ይለወጣሉ። ምክንያቱም የተለወጠ ሰው ሰው ይቀይራል። ኢየሱስ ያድናል። እጃችሁ ከፈርጎት ላይ ሶስት ጊዜ የጨለማ መንፈስ የለብኝም ብሉት። አንድ ሁለት በሰዎች እጅ ላይ የገባችሁ ሰዎች እዚህ ጉባኤ ውስጥ ካላችሁ የእናንተ አገልግሎት የእናንተ ቢዝነስ የእናንተ ንግድ የእናንተ መውጣት በሰዎች ቁጥጥር ስር የገባባችሁ ሰዎች የዝጋበ ድምፅ እንደዚህ ይላል። ዛሬ ከሰዎች እጅ ትወጣል። ካናይ ፕሮፌሳይ፣ አገልግሎቱ ከሰው እጅ ይወጣል። ኢኮኖሚ ከሰው እጅ ይወጣል። ቢዝነሱ ከሰው እጅ ይወጣል። ኑሮ ከሰው እጅ ይወጣል። ዛሬ ከዝጋበ እርጋ ትስማማለ። ሰዎች የማይዘጋ በር በር ይከብታል። ሁኔታ የማይዘጋ በር ይከብተዋል። ወረኛ የማይዘጋ በር ይከብተዋል። የትም ዓለም ለተንቀሳቀሱ በሰዎች እርዳታ የሚኖሩ ሰዎች አንድ ቀን ይወርቃሉ። ምክንያቱ የነሱ ኔትወርክ በሰዎች እጅል ስለሆነ፣ በሰዎች ሳፖርት የሚኖሩ ሰዎች አንድ ቀን ይገዛ ሲቆም ተስፋ ይቆርጣሉ። እኔ ዛሬ በእናንተ ላይ የሚከብተው የሰማይ በር ነው። እዚህ ጉባኤ ውስጥ ያላችሁ አገልጋይ፣ ፓስተር፣ ነጋዴ፣ የመንግስት ባለስልጣን ሰማይ በላያችሁ ላይ ከብተዋል። ምድር ጨብጭቦላችሁ ሰማይ ግን ዝግ ከሆነ የትም አደርሱም። ይመኑኝ። በረከት ቢሆን ጸጋ ቢሆን ታምራት ቢሆን ኑሮ ቢሆን ከሰማይ የሚመጣ ነገር ይጠቅማል እንጂ ከሰዎች እጀባ። ከሰዎች ጋር ያላችሁ መልካም ጤንነት፣ ከሰዎች ጋር ያላችሁ መልካም ዲፕሎማሲ ሰማይ ዝግ ከሆነ ሕይወታችሁ ላይ ምንም ለውጥና ምንም የተቀየረ ነገር አይጨምርም። ዛሬ የሰዎች በር እንዘገዋለ የሰማይ በር እንከፍተዋለ። ከሰማይ ጋር ማስማማት የሚፈልጉ ሰዎች ዛሬ ማጎና ጸባ ይዞ ከዝብ ወዴታ ይወጣል። የቅባት ማጎና ጸባ ይዞ ይወጣል። የጸጋ ማጎና ጸባ ይዞ ይወጣል። የኃይል ማጎና ጸባ ይዞ ይወጣል። የስልጣን ማጎና ጸባ ይዞ ይወጣል። ከዚህ ጋር ተስማማ በሉት። ሕይወት ይቀናል ብሉት። ዘመን ይቀናል ብሉት። ይው ስሙ አንዳንድ ሰዎች ከሰዎች ጋር ተስማምታችሁ ከእግዚአብሔር ጋር ግን ተጣልታችሁ በራችሁ የተዘጋባችሁ ሰዎች አሉ። ከሰዎች ጋራ ተስማምታችሁ ከእግዚአብሔር ጋራ ተጣልታችሁ በራችሁ የተዘጋባችሁ ሰዎች ማት ናቸው። እኔ ዛሬ እንደ ነቢይ ልነግራችሁ ከሰዎች ጋር ትጋጭ አለ ከእግዚአብሔር ጋር አስታርቃለሁ ባያራ ሴትባካይ ኤልያስ ሰማይ ዘግቶ ከንጉሱ ጋር ተጋጭቶ ከስጋ ለባስ ጋር ተጋጭቶ ከሁኔታ ጋር ተጋጭቶ ከእግዚአብሔር ጋር ተስማምቶ ጫካ ውስጥ ቁጭ በለው ቁርጥ ይበላል። ከእግዚአብሔር ጋር የሚስማሙ ሰዎች የጨለማ ዘመን ብርሃን ያያሉ። ከእግዚአብሔር ጋር የሚስማሙ ሰዎች የሞት ዘመን በህይወት ይኖራሉ። ነገር ግን ከሰው ጋር ብጣላ፣ ከእግዚአብሔር ጋር ተስማማ በሉት። ከዚህ ጋር ስተስማማ በሉት። ስትወጣ ያምራል፣ ስትገባ ያምራል፣ አገልግሎት ያምራል፣ ትዳሪ ያምራል፣ ልጆች ያምራል፣ ዘመን ያምራል፣ ኢኮኖሚ ያምራል፣ ቅባቱ ያምራል። የተስማማ ሰው ብድግ ብልን አሜን በል። ማያራ ዘይታ ባካያ ዮስሙ አንዳንድ ሰዎች ትልቁ ችግራችሁ ምንድን ነው? የሰው ፍራት ነው። እናንተ ከዚጋ በር በላይ ሰው የምትፈሩ ማን ናቸው? ደግሞ ሰው የሚያስፈራራ ሰዎች ማን ናቸው? ው ቅባት አንተ ላይ ካለ ሰው አይደለም፣ ዛፍ ይሰማዋል። የሚያስፈልገው ቅባት ነው እንጂ ብሉት። ቅናት አይደለም ብሉት። ሻኪሶ ከተማ ላይ ቅናተኛ በኢየሱስ ስም ገልብጨዋል። በጌታ በኢየሱስ ስም በዚች ምድር ውስጥ ኤ አንገቱ የጠመመ አውሬ ነብይን ቃል ያውጣ ነው የሚቀጥለው ቀን ሲመጣ አይኖርም። ረግማሉ ወጋንቶች ቅባት ላይ ተቀመጠ። በጌታ በኢየሱስ ስም ገልብጫዋል። የቅባት ጠላት በኢየሱስ ስም ገልብጫዋል። የቅባት ነፍስ ገዳይ በኢየሱስ ስም ገልብጫዋለሁ። ይኸው ስሙ እዚህ ውስጥ አላችሁ። ማንኛ ሰው ማንም ሰው አንድ ነገር መናገር እፈልጋለሁ። እስኪ ሰማይ በር እንድከፍት የምትፈልጉ ሰው የሰማይ በር የምትፈልጉ የትም ዓለም ቢዞሩ እግዚአብሔር ካላከበራችሁ የሰው ክብር ውርደት ነው። ሰዎች በእጅ ይጨበጨባሉ፣ በእግር ያወርዳሉ። ማንም ሰው ካከበራችሁ፣ ሰው ካከበረ ሰው ያዋርደዋል። ሰው ለእናንተ ከጨበጨበ፣ ምንም አያሻግራችሁ። ዛሬ እኔ እናንተ ላይ የሚናገረው ኢየሱስ ከነገሥታቶች በላይ ያደርጋል። ከአዋቆች በላይ ያደርጋል። ከተማሩ በላይ ያደርጋል። ሌላ ፒኤችዲ ማስተር፣ ድግሪ የተማረ ሰው ያለው ጫካ ውስጥ ክፍት የጠበቀ ያለ ሰውዬ አንስቶ ንጉሥ ያደርጋል። ጉዳዩ አለ ትምህርት ጋር ሳይሆን ቅባት ጋር ነው። በጌታ በየሱ ከቅባት ጋር ማስማማት ይሁን ከቅባት ጋር ማስማማት ይሁን ይህ ሁሉ ዝብ የሰበሰበው ቅባት ነው። ይመነኝ። ይህ ሁሉ ዝብ የመጣችሁ ምን ፈለጋችሁ? ማፍተ ፈለጋችሁ ነው። የማፍተ ባለበት እዚህ ስላለ ለእናንተም የሚያስፈልጋችሁ ቅባት ነው። ለምድርቱ የሚያስፈልጋችሁ ስልጣን ነው። ለምድርታችሁ የሚያስፈልጋችሁ ኃይል ነው። በሰዎች ፊት ላይ የምትሸሸጉ ሰዎች ቅባት ይዛችሁ የደበቃችሁ ወንጌል የደበቃችሁ እዚህ ቦታ እንዳትናገር እዚህ ብቻ ተናገር ብሎ በሰዎች አመራር የምትንቀሳቀሱ እግዚአብሔር የበራላችሁ ጸጋ ግን የቀበራችሁ እግዚአብሔር እናንተ ላይ ያስቀምጣችሁ ጸጋ የቀበራችሁ ላወጅላችሁ። ከዚህም በኋላ ትፈታላችሁ። ለዘላለም እንዳትታሰሩ ትፈታላችሁ። ሁላችሁ ስልካችሁ ሞብላችሁ አብሮ እዚ አብሮ እንደዚህ ስታብሩ እንደዚህ ብሎ በዘመኔ ላይ አይጨለምብኝ ብሎ አብራ ሁሉ አብራ እስኪ እንደዚህ ወዝ ወዝ ሁላችሁ ስልካቸው። እስኪ እስኪ እስኪ አሁን ዛሬ የእናንተ በረከት የናንተ ጸጋ የናንተ ኢኮኖሚ የናንተ ቅባት እንደዚህ እንደ ስልክ አበረዋለሁ። ይኸው በርቶላችኋል። ይኸው ስሙ ይው ስሙ ጸጋ እናንተ ላይ ሲኖር፣ ይሄ ስልክ ኦፍና ኦን እንደሚያደረግ የምትፈለጋችው ነገር ኦፍና ኦን ታደርጋላችሁ። ልክ የጋቤ ጸጋ በእናንተ ላይ ሲመጣ በምትፈለጋችሁ ነገር ኦን የማትፈለጉ ነገር ነገር ኦን ነገር ነገር ኦፍ የምትፈለጉ ነገር ኦን የማትፈለጉ ነገር ኦፍ በቃ። ከዛሬ ማንዘራችሁ ጭምር እግራችሁ የያዘ ዛሬ እግራችሁ ስር ይወርቃል። አሜን። ዛሬ ከእግራችሁ ስር ይወርቃል። አሜን። ዛሬ ከእግራችሁ ስር ይወርቃል። እስኪ አንዴ ወደቀ ብሎ እስኪ